እሺ ሶ ልጆቻችሁን ጡጦ በምታጠቡበት ሰዓት ላይ በእናንተው እነኚህን አራት ነገሮች ባለማወቅ ምክንያት አብረው አየር እንዲምጉ ያደርጋችኋል። ታዲያም አየር አብረው ከማጉቱ በኋላ የማቀርሸት የጠቡት ወደ ላይ እንዲመጣና እንዲያስመልሳቸው፣ እንቅልፍ ማጣት፣ ሆዳቸው መነፋት፣ እንደ ሆድ ቁርጠት የሚመስል ምልክት፣ ሲጠቡ ለእራሱ በበቂ ሁኔታ እንዳይጠቡ ሆድ ድርቀት የሚመስል አይነት ምልክት፣ ስቅታና የመሳሰሉ ምልክቶችን ሊያሳያችሁ ይችላሉ። ታዲያ እነኛ አራቱ በምታጠቡበት ሰዓት ላይ ማስተካከል ያለባችሁ ትልቅ ስህተቶችን ልንገራችሁ። እናም ይሄ ቪዲዮ ብዙ ወላጆች ከመድረስ አለበትና እንደተለመደው ሼር ኮፒ ሊንክ ሪፖስት ያደርጋ ሰሎናቸውን ፎሎ ማርጋችሁ እንዳሉች። በመጀመሪያ ጡጦ በምገዙላቸው ሰዓት ላይ ጫፏ ከእድሜያቸው ጋር ምትመጣጠን ካልሆነች ፍጥነቱ እንዲጨምር ወይም ደግሞ ፍጥነቱ እንዲያንስ ሊያደርገው ይችላል። ይህም ህጻናት ፍጥነቱ በሚበዛበት ሰዓት ወይም ደግሞ በሚያንስበት ሰዓት ላይ ትግል ውስጥ ስለሚገቡ አየር አብሮ እንዲምጉ ያደርጋቸዋል። ታዲያ ይህንን ኒፕሉን ወይም ደግሞ የጫፏን ክፍል ከነ ጡጦ እንዴት መምረጥ አለባችሁ፣ በእድሜያቸው እንዴት መሆን አለበት የሚለውን ነገር እዚጋ ብዙም አላረዝምባችሁም። ገብታችሁ ከዚህ በፊት የሰራላችሁ ቪዲዮ አለ፣ እሱን ገብታችሁ ማየት ትችላላችሁ። ሁለተኛ ደግሞ ጡጦ በምታጠቡበት ሰዓት ላይ እንደዚህ ቀጥ አርጋችሁ በምትይዙ ሰዓት ላይ ኒፕሉ ወይም ደግሞ ጫፉ ክፍል ላይ አየር እንዲከማች ይቀርባል። ታዲያም አየር ህጻናት በሚመጠምጡት ሰዓት አብሮ እንዲወስዱ ያደርጋቸዋል። ስለዚህ ጋር ማድረግ ያለባችሁ ነገር ጫፉን 45 ዲግሪ እንዲጥፍ አድርጋችሁ ሙሉ እንዲሆን ማድረግ አለባችሁ። ምንም አየር መሃል ላይ እንዳይቀመጥ ማለት ነው። ሶስተኛው ደግሞ ህጻናት በሚያለቅሱበት ሰዓት ላይ ማጥባት ከዛ በኋላ ደግሞ በበቂ ሁኔታ ማታስገሱ ከሆነ ነው። ይህም ህጻናት በሚያለቅሱበት ሰዓት ላይ ተረጋግተው ስለማይመጠምጡ አብሮ አየር እንዲምጉ ያደርጋቸዋል። ከዛ በኋላ ደግሞ የተከማቸው አየር እንደገና ሆዳቸው ውስጥ ገብቶ ማታስገሷቸው ከሆነ አየሩ እንዲቆይ ያደረጓል። ስለዚህ አረጋግታችሁ ማጥባትና ካጠባችሁ በኋላ ደግሞ መሃል መሃል ላይ በደንብ ማስገሳት ይኖርባቸዋል። አራተኛው ና ዋነኛው ነገር ደግሞ የህፃናትን ዱቄት ወተት ስታዘጋጁ ቀስ እያላችሁ ነው ማሽከርከር ያለባችሁ እንጂ እንደዚህ መበጥበጥ የለባችሁ። በምንበጠበጡበት ሰዓት ላይ አረፋ ይዝና እነኛ አረፋዎች አየር በደንብ እንዲከማችባቸው ያደርጋሉ። ታዲያም ይሄ አረፋ ቀጥታ ለህፃናት መግቧቸው ከሆነ እንደ ወተት አድርገው አየሩ ነው ሙሉ በሙሉ የሚስቡት። ስለዚህ ህፃናት ይሄ አየር አብረው የሚምጉ ከሆነ ቅድም ለነገርኳቸው ችግሮች ያጋልጣቸዋል። እናም የህፃናትን ዱቄት ወተት ስታዘጋጁ ቀስ ብላችሁ ማሽከርከር እና አረፋ ድንገት ተፈጥሮ ከሆነ ለራሱ አስቀምጣችሁት የአረፋ ከጠፋ በኋላ ነው መመገብ ያለባችሁ። ስለዚህ እነኝን አራቱን ወሳኝ የሆኑ ነገ